የምንጾሙ ለመጽደቅ ነው ወይስ ስለጸደቅን ነው? ክርስቶስ ክርስቲያን ስንሆን ሴቶች በሰማንያ ወንዶች በአርባ ቀን ሲጠመቁ ድነዋል። ይሄ በጣም ስህተት ያለበት ንግግር ነው። አዳም ከሠራው ኃጢአት ብንድንም በራሳችን ከሚመጣብን ኃጢአት ግን መዳናችን እርግጠኛ እንሆን። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ነው የሚለው። ከምንድን ነው የሚያነጻው? ከኃጢአት ሁሉ አለ እንጂ ከአዳም በደል የሚል መጽሐፍ ቅዱሳችን ላይ አናገኝም። ለምሳሌ ኢየሱስ አማላጂ ነው ብዙ ጊዜ አማላጂ አማላጂ። የጸደቀ ሰው እኮ አማላጂ ያስፈልገዋል? ምን አለ ቢተው። በዚሁም እናቃለን። ኦርቶዶክሳውያን በተለይ ኢየሱስ አያማልድም ሲሉ ምን እያሉን ነው? አልዳንኩም እያሉ ነው ለምን የኢየሱስ ምልጃ የሚያስፈልገው? ለዳኖ ነው። ሐዋርያ ጳውሎስ ምንድን ነው ያለው? ስለ እኛ የሚማልደው ነው ያለው። አያችሁ፣ ራሱን ጨምሮ እኮ ነው ስለ እኛ የሚማልደው። ስለዚህ ኢየሱስ የሚማልደው ለማን ነው? ለአማኞች ነው። ከአዳም እርግማን ድነናል። ድነናል፣ ግን ሙሉ ጽድቅ ላይ ነን ማለት አይቻልም። እሳቸው እንዳሉት ግማሽ ጽድቅ አይደለም ሙሉ ጽድቅ ነው። እንግዲህ በእምነት ከጸደቅን ከእግዚአብሔር ጋር ሰላም ነን። ከእግዚአብሔር ካባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም በእያላችሁበት ይብዛላችሁ። ናፍርሳ ላይ የተሰኘው መናግብራችንን ነው ጀምረናል። ዛሬ የምናነሰው ሀሳብ ጽድቅን በተመለከተ በተለይም ደግሞ ከጾም ጋራ ተያይዞ የምንጾመው ለምንድን ነው ስለ ጸደቅን ነው ወይንስ ለመጽደቅ ነው የሚል ጥያቄ ሰሞኑን እንግዲህ ማህበራዊ ሚዲያ ላይ ማን ያዘዋል እሸቱ ለኦርቶዶክስ ሊቀ ሊቃውንት ስለሆነው ለስም ውር ሲጠይቀው፣ ሰምተናል እና ጥያቄውን እንስማ፣ ከዛ ደግሞ ምላሹንም ሰምተን እንመለስ። የምንጾመው ለመጽደቅ ነው ወይስ ስለጸደቅን ነው? ብዙ ጊዜ የሚያከራክር ነገር አለ። ፕሮቴስታንት ክርስቲያን እና በኦርቶዶክስ መካከል ጸድቀናል የሚሉ አሉ። እምነት እምነት ብቻ የሚሉ ሰዎች አሉ። ኖ አይደለም ደግሞ ቤተክርስቲያን የምትለው ደግሞ ስራም ያስፈልጋል። መጾም አለብን፣ መስገድ አለብን፣ ማምለክ አለብን፣ በጎ ምግባር ያስፈልገናል የሚባል አለ። እና እሱን ከጾም ጋር እንዴት ነው ልናስታርቅ የምንችለው? እሱ አውዱ የተለያየ ነው። በጣም የተለያየ ነው። ምንድነው እሱ ስለጸደቅን ነው ወይም ጾመው ስለጸደቅን ማለት ከምን መቼ የሚለው አሁን እኛ አሁን ከአዳም መርገም አውድነናል፣ ከዚያ ነጽተናል በክርስቶስ ክርስቲያን ስንሆን ሴቶች በሰማንያ ወንዶች በ40 ቀን ሲጠመቁ ድነዋል ነገር ግን ከዚያ ዳኑ ማለት በራሳቸው ከሚሰሩት ኃጢአት ደግሞ ድነዋል ማለት አይደለም። አይታወቅም አዳም ከሰራው ኃጢአት ብንድንም በራሳችን ከሚመጣብን ኃጢአት ግን መዳናችን እርግጠኛ አንሆንም። እንግዲህ ከጥያቄው ማስተዋል እንደምንችለው የምንጾመው ለምንድን ነው? አሁን የጥያቄ የማንያዘዋል ብቻ ሳይሆን በጣም የብዙ ሰዎች ጥያቄ ነው። የምንጾመው ለምንድን ነው? ለመጽደቅ ነው የምንጾመው ወይንስ ስለ ጸደቅን ነው የምንጾመው ይህን ጥያቄ እንግዲህ ለሊቀሊቃውንቱ አስተላልፎ ሊቀሊቃውንቱ ደግሞ ምን ብሎ ነው የመለሰው? ስለ ጸደቅን የሚለው ከምን መቼ የሚል ጥያቄ ይጠይቃሉ። ከዚህ ጋር ያይዞ ምንድን ነው የሚሉት እኛ አሁን ከአዳም መርገም አዎ፣ ድነናል፣ ነጽተናል። በሰማንያና በአርባ ቀን ህፃናት ሲጠመቁ ድነዋል፣ ነገር ግን በራሳቸው ከሚሰሩት ኃጢያት ደግሞ ድነዋል ማለት አይደለም በማለት መለሰ ማለት ነው። ይሄ በጣም ስህተት ያለበት ንግግር ነው። ምንድነው ስህተቱ ሲባል የመጀመሪያው ስህተት ወንዶች በአርባ ቀን ሴቶች በሰማንያ ቀን እንዲጠመቁ የታዘዘ ሐዋርያዊ የሆነ ትዕዛዝ የለም። በቀደመችዋ ቤተ ክርስቲያን ታሪክ ላይ ስናይ የቀደመችዋ ቤተ ክርስቲያን በመጀመሪያው ሴንቸሪ ላይ የነበረችው እንግዲህ በመጽሐፍ ቅዱስ ተጽፎ እናገኛለን። እንደዚህ አይነት ልምምድ አልነበራቸውም ወንዶችን በአርባ ቀን የማጥመቅ ሴቶችን ደግሞ በሰማንያ ቀን የማጥመቅ ልምምድ የላቸውም። ስለዚህ ይሄ እንግዲህ ቤተክርስቲያኗ ሐዋርያዊ ነኝ ብላ ታምናለች፣ ግን ሐዋርያዊ የሆነ ትዕዛዝ የላትም። ሐዋርያቶቹ ያደረጉትን ነገር አልያዘችም። አላዘች ምንድን ነው ሐዋርያቶቹ የሚያደርጉት? ሰዎች በጌታ በኢየሱስ ክርስቶስ ስም ሲያምኑ ምን ያደርጋሉ? ያጠምቋቸው ነበር። ከዛ ውጭ ግን ሕፃናትን ያጠምቁ እንደነበር የሚያሳይ አንዳች መጽሐፍ ቅዱሳዊ ድጋፍ ሊነሳ አይችልም። ስለዚህ የመጀመሪያው ነገር ስተታቸው የሊቀ ሊቃውንቱ ምንድን ነው ካልን ወንዶች በአርባ ቀን ሴቶች በሰማኒያ ቀን ተጠምቆ ድነዋል ማለታቸው ነው። ድነዋል እነሱ ባላወቁት ሁኔታ አጥምቀው ድናቸዋል ማለት አይቻልም። ይሄንን የሚያሳይ አንድ አንድ የመጽሐፍ ቅዱስ ክፍል ማንሳት አይችሉም። ደግሞ እሳቸውም አልጠቀሱም፣ ምክንያቱም ስለሌለ ማለት ነው። የመጀመሪያው ስህተት ይሄ ነው። ሁለተኛው ስህተት ምንድን ነው ከተባለ በአርባና በሰማንያ ቀን ሲጠመቁ ድነዋል። ነገር ግን በራሳቸው ከሚሰሩት ኃጢአት ደግሞ ድነዋል ማለት አይደለም አሉ። ስለዚህ የጌታችን የኢየሱስ ክርስቶስ የመስቀል ስራ ጥቅሙ ምንድን ነው ስንል እስቲ እንስማቸው። ከአዳም መርገም አዎ ድነናል ከዚያ ነጽተናል። በክርስቶስ ክርስቲያን ስንሆን ሴቶች በ80 ወንዶች በ40 ቀን ሲጠመቁ ድነዋል። ነገር ግን ከዚያ ዳኑ ማለት በራሳቸው ከሚሰሩት ኃጢአት ደግሞ ድነዋል ማለት አይደለም፣ አይታወቅም። እንግዲህ እሳቸው እንደተናገሩት አዳም ከሰራው ኃጢአት ብንድንም፣ ተመልከቱ፣ አዳም ከሰራው ኃጢአት ብንድንም በራሳችን ከሚመጣብን ኃጢአት ግን መዳናችን እርግጠኛ አይሆንም። አያችሁ፣ አዳም ከሰራው በደል ወይም አዳም ከሰራው ኃጢአት ብንድንም አሉ ነገር ግን በራሳችን ከሚመጣብን ኃጢአት ማለትም ሰርተን ከሚመጣብን ፍርድ መዳናችንን እርግጠኛ እርግጠኛ መሆን አንችልም አሉ። ስለዚህ የጌታችን የኢየሱስ ክርስቶስን ሞት ምንድን ያደረጉት ለአዳም በደል ብቻ ወይም ከአዳም ከመጣብን እርግማን እንዳዳነን ብቻ ነው እንጂ እለት ዕለት ለምንሰራው ኃጢአት የኢየሱስ ክርስቶስ የመስቀሉ ስራ በቂ አይደለም የሚል ሐሳብን ያንጸባርቃሉ ማለት ነው። ይሄ ፈጽሞ ስህተት ነው፣ በጣም ስህተት ነው። ጌታችን ኢየሱስ ክርስቶስ መስቀል ላይ ሙቷል። አዎ ሙቷል። ኢየሱስ ክርስቶስ ግን መስቀል ላይ ሲሞት ለአዳም በደል፣ እናንተ ደግሞ ለምትሰሩት ኃጢአት ብሎ ከፋፍሎ ነው እንዴ? እንደዚህ አይነት ትምህርት ከሐዋርያቶቹ መቅዳት እንችላለን ወይ መጥቀስ እንችላለን ወይ ከተባለ በፍጹም አንችልም። ጌታችን ኢየሱስ ክርስቶስ መስቀል ላይ ሲሞት ለኃጢአተኞች ቤዛ ሆኖ ነው የሞተው እንጂ ለሆነ አካል ብሎ አይደለም የሞተው ራሱን መስዋዕት አድርጎ ነው ያቀረበው ለማ ለአባቱ። ስለዚህ ኢየሱስ ክርስቶስ ለኃጢአተኞች ነው የሞተው ለሆነ ከሌ ብሎ አደለም የመጣው ለኃጢአተኞች ነው ጌታችን ኢየሱስ ክርስቶስ የሞተው። ለምሳሌ አንደኛው ዮሐንስ መልእክት ምዕራፍ አንድ ቁጥር ሰባት ባት ላይ ምንድነው የሚለው? የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ነው የሚለው አያችሁ። ከምንድን ነው የሚያነጻው? ከኃጢአት ሁሉ አለ እንጂ ከአዳም በደል የሚል መጽሐፍ ቅዱሳችን ላይ አናገኝም። ከኃጢአት ሁሉ ምን ያደርጋል? ያነጻል። አዳም የሠራው ኃጢአት፣ እከሌ የሠራው ኃጢአት ሁሉ ምንድን ነው? ኃጢአት ነው። ስለዚህ ኢየሱስ ክርስቶስ የሞተው ለምንድን ነው? ስለዚህ ስለ ኃጢአት ነው የሞተው። ሰዎችን ከኃጢአት እስራት ነጻ ለማውጣት ነው የሞተው እንጂ እየለያየን የእከሌ ኃጢአት የእከሌ ኃጢአት እያል እየለያየን ኢየሱስ ክርስቶስ የሞተው ለዚህኛው ኃጢአት ነው፣ እኛ ለምንሰራው ኃጢአት ግን እርግጠኞች አይደለንም የሚል ትምህርት በክርስትና ውስጥ አይታወቅም። ጌታ የሞተው ለሁሉም ሰው ነው ሁሉ ሰው ምን ስለነበር ኃጢአተኛ በደለኛ ስለነበር ነው ስለዚህ ኢየሱስ ክርስቶስ እኔ ዛሬ ላይ ለምሰራው ነገም ለምሰራው ኃጢአት ምን ብሏል ሙቷል ለምን ካላችሁኝ የተለያየ ኃጢአት የለም ሁሉ ኃጢአት ኃጢአት ነው ዝሙት ብትለው መግደል ብትለው ስካር ብትለው ጣዖት ማምለክ ብትለው ሁሉ ምንድን ነው አመፃ ነው ስለዚህ ሁሉም ደግሞ ምንድን ነው አመፀኛ ነው ስለዚህ ኢየሱስ ክርስቶስ ለያይቶ አልሞተም። ኢየሱስ ክርስቶስ ኃጢአት ለሚባለው ነገር ሙቷል ማለት ነው፣ ምትክኗል ማለት ነው። ስለዚህ ለዛ ነው ሐዋርያው ጳውሎስም ሁለተኛ ቆሮንቶስ መልእክት ምዕራፍ 5 ቁጥር 21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱ ስለኛ ኃጢአት አደረገው ይላል። ማለት እዛ ጋር ያን ሲናገር ኢየሱስ ተቀይሮ ኃጢአት የሚባል ነገር ሆነ እያለን አይደለም። እንደምናውቀው ኃጢአት ፐርሰን አይደለም፣ ማንነት አይደለም ስለዚህ ምን እያለን ነው? ስለ ኃጢአት መስዋዕት ሆኖ ኢየሱስ ክርስቶስ ስለ እኛ ምን ብሏል ቀርበዋል። ይህን የሆነው ለምንድን ነው? እኛ የእግዚአብሔር ጽድቅ እንድንሆን። አያችሁ፣ እርሱ የእኛን የሆነውን ነገር ወሰደ፣ እኛ ደግሞ የእርሱ የሆነውን ነገር ወሰድን። ስለዚህ ጌታችን ኢየሱስ ክርስቶስ ስለ ኃጢአት ራሱን አቀረበ እንጂ ላዳም ብሎ አይደለም የሞተው። ለሰው ሁሉ ነው የሞተው። ለሰው ሁሉ ነው የሞተው። ስለዚህ ዛሬ ላይ ለምሰራው ኃጢአት ኢየሱስ ክርስቶስ ዋጋ ከፍሏል። ነገም ለምሳር ኃጢአት ኢየሱስ ክርስቶስ ዋጋ ከፍሏል። አይደለም ለኔ እኔ አሁን ልጅ አልወለድኩም። ልጅ ብወልድ ልጄ ለሚሰራውም ኃጢአት ኢየሱስ ምን ብሏል? ሞቷል። ለምን? ስለ ኃጢአት ነው የሞተው። ሌላ ኃጢአት የለም። ድሮ የነበረው ኃጢአት ነው ዛሬም፣ ያለው ወደፊትም የሚቀጥለው። ለምሳሌ መግደል ብንል በፊትም ነበር፣ አሁንም አለ፣ ወደፊትም ይኖራል። ምናልባት ሰውን የምንገድልበት ማቴሪያል ሊለያይ ይችላል እንጂ በፊት ድንጋይ ይጠቀሙ ነበር አሁን ሽጉጥን እንጠቀማለን። በፊት ቀስ ይጠቀሙ ነበር አሁን መትሬስ ምናምን የተለያዩ ቦምቦችን ልንጠቀም እንችላለን። አያችሁ፣ ማቴሪያሉ ሊቀየር ይችላል፣ ግን ውጤቱ አውትካሙ ምንድን ነው ከተባለ መግደል ነው፣ ኃጢአት ነው። ለውጥ የለውም፣ ልዩነት የለውም። ስለዚህ ጌታችን ኢየሱስ ክርስቶስ ስለ ሁላችን ኃጢአት በመስቀል ላይ ተሰቅሏል። ያንን ያመነ ከኃጢአቱ ነፃ ይወጣል፣ የኃጢአት ስርየትን ምን ያገኛል? የኃጢአትን ስርየትን ያገኛል ማለት ነው ስለዚህ ይሄኛው ሌላኛው የመምህሩ ወይም የሊቀ ሊቃውንቱ ስተት ሆኖ አግኝቼዋለሁ። ወደ ዋናው ፖይንት ስንመጣ ስለጸደቅን የምንመጸውተው ሲሉ ሰምቻለሁ አሉ። እስቲ እሱን ደግሞ ሰምተን እንመለስ። ጸድቀናል የሚል ሰው ገነት መግባቱን እርግጠኛ ሆኗል። ይሄ ሰው እንዲህ የሚሉ ሰዎች እንደዛ ከሆነ ለምሳሌ ኢየሱስ አማላጅ ነው ሚሉት። ብዙ ጊዜ አማላጅ አማላጅ፣ የጸደቀ ሰው አማላጅ ያስፈልገው ምን አለ ቢተውት? ከጸደቀ ምን ያደርግለታል አማላጅ? ከአብ ዘንድ ጠበቃው ምን ይሰራለታል? እርግጠኛ ሆኖ የገባ ሰው እኮ አማላጅ ምንም አይፈይድለት። ለምን ጸድቋለ። ምንም የሚይዘው ኃጢአት የለም። የትኛውም ኃጢአት እኔን ከእግዚአብሔር አይለየኝም ብሎ እርግጠኛ የሆነ ሰው አማላጅ ምን ያደርግለታል? እምነቱ ብቻ ነው ይበቃ እውነት ነው ስለኛ የሚመልደው የሚል ቃል አለ ግን አውዱ እንደዚህ አይደለም ለማንኛውም አሁን ይሄ ርዕሳችን ስለማይሆን እንዲያው በመጠኑ ለማንሳት ያህል የጸደቀ ሰው አማላጅ አያስፈልገውም እንግዲህ ከእሳቸው ንግግር መስማት እንደቻል ነው ከጸደቅን አሉ ከጸደቅን ኢየሱስ አማላጄ ለምን ይላሉ የዳነ ሰው ጠበቃ ምን ያደርግለታል የሚል ጥያቄ ያነሳሉ ከዚህ ጋር ያይዞ ደግሞ ምንድን ነው የሚሉት፣ ሙሉ ጽድቅ ላይነን ማለት አይቻልም አሉ። እሱም ደግሞ ሰምተን እንመለስ ነው። ከአዳም መርገም ድነናል። ድነናል፣ ግን ሙሉ ጽድቅ ላይነን ማለት አይቻልም። እንግዲህ ሙሉ ጽድቅ ላይነን ማለት አይቻልም፣ እኔ እስከማቆት ድረስ ሙሉ፣ ግማሽ የሚባል ጽድቅ የለም። ጽድቅ ጽድቅ ነው። እንግዲህ እሳቸው ለማለት የፈለጉት ምንድን ነው፣ ከአዳም በደል እግዚአብሔር በክርስቶስ ኢየሱስ ሞት አድኖናል። ስለዚህ እሷን እንደ ግማሽ ነገር ከዛ በኋላ ደግሞ ወደፊት የሚሆነውን እንግዲህ እናያለን። ያኔ ነው ሙሉ ጽድቅ ምናገኘው የሚል ሀሳብ ነው ያስቀመጡት። ይሄ ደግሞ ፈጽሞ ፈጽሞ ኢ ክርስቲያናዊ የሆነ ትምህርት ነው። ምክንያቱም መጽሐፍ ቅዱሳችን ላይ ግማሽ ጽድቅ፣ ሙሉ ጽድቅ የሚባል ነገር የለም። በተለይ በአዲስ ኪዳን ሰዎች ኢየሱስ ክርስቶስን ሲያምኑ ይጸድቃሉ። ይህን የሚናገረው ማነው? ሐዋርያው ጳውሎስ ነው። በሮሜ መልእክቱ ምዕራፍ አራት ላይ እንደዚህ በማለት ይናገራል። ከአብርሃም ጋር ያነጻጽና ጽድቃችንን። እርሱ ጻድቅ የሆነው እንዴት ነው ይለናል። አብርሃም ጻድቅ የሆነው በእምነት በኩል ነው። ስለዚህ ጽድቅ ተቆጥሮለታል። ተቆጠረለት የሚለው ቃል ደግሞ ለአብርሃም ብቻ የተነገረ ሳይሆን ስለ እኛም የተነገረ ነው ይለናል። ሮሜ መልእክት ምዕራፍ አራት ቁጥር 22 ላይ እንደዚህ ይላል። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት ለማ ለአብርሃም ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተነገረ አይደለም፣ ወይም የተጻፈ አይደለም ስለ እኛም ነው እንጂ። ተመልከቱ ስለ እኛም ነው እንጂ። እኛ የተባልነው ነው ማነን? ይኸው ቀጣይ ላምብላችሁ። ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅም የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው ይላል። አያችሁ እኛ የተባልነው ነው ማነን? ኢየሱስ ክርስቶስ እንደሞተልን የምናምን ከዛስ ኢየሱስ ክርስቶስ ከሞት የተነሳው እኔን ጻድቅ ለማድረግ ነው ብለን የምናምን እኛ ለእኛ ምን ይላል? ይቆጠርልናል። አንተ ካላመንክ አይቆጠርልህም አ ለዚህ ነው ደጋግመን በኦርቶዶክስ ቤተክርስቲያን ውስጥ ያሉ በተለይ አገልጋዮች ኢየሱስ ክርስቶስን አያምኑት የምንለው ከዚህ ተነስተን ነው። ባፋቸው ሊሉ ይችላሉ። አሁ ኢየሱስ ሙቷል ሊሉ ይችላሉ። ህማማት ብሎ ሊያከብሩ ይችላሉ። ስቅለት ብሎ ሊያከብሩ ይችላሉ። ትንሳኤ ብሎ ሊያከብሩ ይችላሉ። ግን አንድ ስኮላር እንደዚህ ይላል፣ ቱኖ ክራይስት ኢስ ቱኖ ኢትስ ቤኔፊትስ ይላል። ክርስቶስን ማወቅ ጥቅሙን ማወቅ ነው ይላል። አያችሁ፣ ለምሳሌ እኔ በሽተኛ ሆኜ የሆነ ነገር ቢያመኝ፣ ለምሳሌ ራስ ምታት ቢይዘኝ እና ለራስ ምታቴ ፓናዶል ቦስት አስፕሪን ቦስት እንደሚያሽለኝ እያወቅኩኝ ግን አስፕሪኑን ይዤ ካልዋጥኩት ማወቄ ጥቅም አለው ወይ? የለ አስፕሪን እንደሚፈውሰኝ ማወቄ ጥቅም የሚኖሮ ስጠቀመው ነው አ ስጠቀመው ነው እንጂ አስፕሪን ይፈውሳል እያልኩኝ ሲያመኝ ማልወስቶ ከሆነ ጥቅም የለ፣ ጥቅም የለ። ስለዚህ ትኖ ክራይስት ክርስቶስን ማወቅ ኢስ ኖው ቤኔፊትስ ጥቅሙን ማወቅ ነው። አያችሁ ክርስቶስ እንደሚያድን፣ ክርስቶስ እንደሚፈውስ፣ ክርስቶስ እንደሚያጸድቅ ካላወቅ ኢየሱስ አዎ ሙቷል ኢየሱስ አዎ ተነስቷል ማለት ጥቅም የለው። ክርስቶስን አውቀሃል ማለት አይደለም አይደለም። በታሪክ ኢየሱስ ክርስቶስ ሂስቶሪካል ጂዘስ የሚባለው ታሪካዊ ኢየሱስ የሚባለው ብዙ ሰው ያምናል፣ ያውቃል። በታሪክ ውስጥ ኢየሱስ እንደነበር ያውቃል። አንዶሎችም ተሰቅለዋል፣ ኢየሱስን ገለውት ነበር ብሎ ያስባል። ግን እንደዛ ማሰቡ ጥቅም ያመጣለታል ወይ? ለዛ ሰውዬ አያመጣለትም። ለምሳሌ ተመልከቱ፣ ጌታችን ኢየሱስ ክርስቶስ ከሙታን በተነሳ ጊዜ ለመጀመሪያ ያዩትነ ማን ናቸው? ሮማውያን ወታደሮች ናቸው፣ መቃብሩን የጠበቁት። ግን አዩት ሲነሳ፣ አይተወታል። ከዛ ሄዱና ተናገሩ፣ እንዴ ተነሳ አሏቸው ከዛ ምንም ብሎ መለሱላቸው? ፈሪሳውያኑ እኛ ተኝተን ሳለን ደቀ መዛሙርቱ መጥተው ሰረቁን በሉ ብሎ ነገሯቸው። ለዚህ ደግሞ ምን አደረጉ? ብዙ ገንዘብ ሰጧቸው፣ ለማ ለሮማውያን ወታደሮቹ። ሮማውያን ወታደሮቹ ኢየሱስ እንደተሰቀለ አይተዋል፣ ያውቃሉ፣ እንደተቀበረም አይተዋል፣ እየጠበቁት ነው መቃብሩን፣ ሲነሳም አይተዋል ምስክርነት ይዞ ሰጥቷል፣ ተነስቷል አሉ። ግን አመኑበት ወይ? ኢየሱስ የኢየሱስ ሞት የኢየሱስ ትንሣኤ ለነሱ መቶ ጥቅም ሰጣቸው ወይ አልሰጣቸው? አሁንም ላይ ኢየሱስ ሙቷል ማለት፣ ኢየሱስ ተነስቷል ማለት በራሱ በቂ አይደለም። የሞተበትን ምክንያት ካላወቅ፣ ሞቱ መቶ ወደ ህይወት ካልለወጠ፣ ትንሣኤው መቶ ወደ ህይወት ካልለወጠ፣ ከኃጢአት ወደ ጽድቅ ካላመጣ፣ ጸድቅ ያለው ማለት ካልቻልክ ምንድን ነው ጥቅሙ? ኢየሱስ ተሰቅሏል ማለት አያችሁ። ስለዚህ ሐዋርያው ጳውሎስ ምንድን ነው የሚለን? ስለ እኛም ነው እንጂ ስለ በደላችን። ተመልከቱ ስለ በደሌ፣ ስለ አዳም በደል ብዬ ወደዛ አይደለም የምጠቁመው። ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅም የተነሳውን ጌታችንን ኢየሱስ ክርስቶስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው። ምኑ ጽድቁ ይህን ካልን በኋላ ሮሜ ምዕራፍ አምስት ቁጥር አንድ ላይ እንደዚህ ይላል። እንግዲህ ይላል አያችሁ፣ ከአራት ጋር ይገናኛል። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላም አለን ይላል። አያችሁ እንግዲህ በምን ከጸደቅን? በእምነት ከጸደቅን። እሳቸው እንዳሉት ግማሽ ጽድቅ አይደለም ሙሉ ጽድቅ ነው። እንግዲህ በእምነት ከጸደቅን ከእግዚአብሔር ጋር ሰላም ነን፣ ሰላም ነን። ይህ የሚናገረው ማን ነው? ሐዋርያው ጳውሎስ ነው። ስለዚህ ሐዋርያዊ የሆነ ትምህርት የያዝነው እኛ ነን። ሐዋርያዊ ትምህርት የያዝነው እኛ ነን። ስለዚህ ለውጥ አድርገናል። በፊት የነበረው ማንነት ነበር፣ አሁን ያገኘነው ማንነት አለን። ለዛ ነው ሐዋርያው ጳውሎስ ኤፌሶን መልእክት ምዕራፍ 5 ቁጥር 8 ላይ እንደዚህ ይላል፣ ቀድሞ ጨለማ ነበራችሁና፣ አሁን ግን በጌታ ብርሃን ናችሁ። የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ፣ ይላል። አያችሁ፣ የምንጾመው ለዚህ ነው። ምጽዋት የምንሰጠው ለዚህ ነው። ለምን? እንደ ብርሃን ልጆች ተመላለሱ ስለተባል። የብርሃን ልጆች ለመሆን አይደለም። አሁን ምንድናችሁ? ናችሁ፣ ብርሃን ናችሁ። ስለዚህስ እንደ ብርሃን ልጆች ምን አድርጉ? ተመላለሱ። ጽድቃችሁ ይታይ ተባል። ጽድቅ የሚታይ ነው። ያገኘው ጽድቅ ምን አደርገዋለን? እናሳያለን እንጂ የሆነ ነገር አድርጌ አይደለም። ጽድቅን ማመጣው፣ በኢየሱስ ክርስቶስ ሞትና ትንሴ ሳመን ምን ላለው፣ እጸድቃለሁ። ከዛስ እንደ ብርሃን ልጅ እመላለሳለሁ። ለዛ ሮም ምዕራፍ 5 ቁጥር 9 ላይ እንግዲህ አሁን በደሙ ከጸደቅን ይላል። አሁን እሳቸውም ጠይቀዋል እኮ መቼ? ቅድም ባነሳውላችሁ ሀሳብ ላይ ምን ብሎ ጠየቁት? እንዲህ በማለት ጠይቀዋል? ስለ ጸደቅን የሚለው ከምን መቼ ብሎ ጠይቋል ከምን መቼ ብሎ ጠይቋል ስለዚህ ሐዋርያ ጳውሎስ ምን ይላል ሮሚያ 5 ቁጥር 8 ላይ እንግዲህ አሁን በደሙ ከጸደቅን በደሙ ከጸደቅን መቼ አሁን አሁን ማለት ምን ማለት ነው ኢየሱስ እናም ነው አሁን ለምን የመዳን ቀን መቼ ነው ነገ ነው እንዴ አይደለም አሁን ዛሬ ከዛሬም ደግሞ አሁን ስለሆነ ስለዚህ ምን ብለናል ጸድቀናል መቼ አሁን በመስተ መጨረሻ ምንድን ያሉት፣ የዳነ ሰው የጸደቀ ሰው አማላጅ ምን ያደርግለታል? ጠበቃ ምን ያደርግለታል አሉ። ግን በቀላል ምሳሌ አድርጌ ላስረዳ። ለምሳሌ እኔ በስጋ የወለደኝ አባት አለ። ስለዚህ አባቴ የምናደርጋለሁ፣ እታዘዛለሁ፣ የሚለኝን አደርጋለሁ። አንዳንዴ ደግሞ አጠፋለሁ። ሳጠፋ አባቴን ይቅርታ ጠይቋለሁ። ይቅርታ መጠየቄ እኔና እሱን አባቴን እንዳይሆን ያደርጓል እንዴ? አያደርጉም አያደርጉም። አንዴ በቃ ልጅ ነኝ እና ይቅርታ አልጠይቅም? ምንም አይነት በደል ፈጽም ላለው? እንዴ! አይደለም ልጅ ነኝ፣ እንደ ልጅ እታዘዛለሁ። ሳጠፋ ደግሞ አባቴን ይቅርታ የመጠየቅ ምን አለብኝ? ግዴታ አለብኝ። አባቴ ደግሞ ምን ማድረግ ግዴታ አለበት? እኔን ይቅር ማለት። አባት ነውና፣ አባት ነውና፣ ወጉም እንደዛ ነው አይደል? አባት ይቅር ይላል፣ ልጅ ያጠፋል ይሄኮ ወግ ነው። በአባትና በልጅ መካከል ያለ ነገር ነው። ስለዚህ እግዚአብሔር ደግሞ ዋናው አባቴ ነው። ከሱ ጋር ያለኝ ነገር በልጁ በኢየሱስ ክርስቶስ አማካይነት ሰላም ሆኗል። አሁን እንዳነበብኩላችሁ ከእግዚአብሔር ጋር ሰላም ነን አለ። ግን ልጅ ነኝ። ልጅ ደግሞ ምን ያደርጋል? ያጠፋል፣ ይወጥቃል፣ ይሳሳታል። ስለዚህ ሲሳሳት ምን ያደርጋል? ይቅርታ ይጠይቃል። አሁንም በምን በኩል? በልጁ በክርስቶስ ኢየሱስ በኩል ለምን ኢየሱስ ሊቀ ካህናቱ ነው በአብ ዘንድ ያለ እኮ። ለዚህ ነው ሊቀ ካህኔ የሆነ እኮ። ለዚህ ነው ስለማጠፋ ነው ሊቀ ካህን የሆነው። ይህ ማለት ግን ልጅነት ይፋቃል ይሰረዛል ማለት አይደለም። ለምሳሌ የሉቃስ ወንጌል ቁጥር 22 ላይ እንደዚህ የሚል ቃል እናገኛለን። ጌታ ራሱ የተናገረው ቁጥር 31 ላይ ሉቃስ 22 31 ላይ ጌታም ስሞን፣ ስሞን ሆይ እነሆ ሴጣን እንደ ስንዴ ሊያበጥራችሁ ለመነ፤ እኔ ግን እምነትን እንዳይጠፋ ስለ አንተ አማለድኩ፣ አንተን በተመለስክ ጊዜ ወንድሞችን አጽና አለው። ተመልከቱ። አሁን ጴጥሮስ ኢየሱስ ክርስቶስ ምን አድርጎታል? ክዶታል አይደል? ሶስት ጊዜ ክዶታል። ግን ከመካዱ በፊት ጌታ ኢየሱስ ምን አደረገለት? ስለ ጴጥሮስ ማለደለት። ለምን? እምነትህ እንዳይጠፋ ይሏል። አያችሁ? ስለዚህ ጴጥሮስ እምነቱ እንዳይጠፋ ክዶት፣ ኢየሱስን በዛው እንዳይቀር ያደረገው ነገር ምንድን ነው ስንል የኢየሱስ ምልጃ ነው። አያችሁ፣ ስለ አንተ ምን አደረግኩ አማለጥኩ፣ አንተም በተመለስክ ጊዜ ወንድሞችን አጽና አለው። በተመለስክ ጊዜ አያችሁ፣ ወደ ልቡ ሲመለስ ምን አድርግ፣ ሂድና ወንድሞችን አጽና፣ በዛው እንዳትጠፋ ምን አደረግኩ፣ ስለ አንተ አማለጥኩ አለ። ዛሬም ኢየሱስ ክርስቶስ እኛ እምነታችን እንዳይጠፋ ስለ እኛ ምን ያደርጋል? ያማልዳል ሊቀ አያችሁ፣ ኢየሱስ ያማልዳል። እንደም እንደውም ስንል እኮ ለአማኝ ነው ለማያምንም አይደለም። ኢየሱስ ለማያምን አያማልድም። በዚሁም እናውቃለን። ኦርቶዶክሳዊያን በተለይ ኢየሱስ አያማልድም ሲሉ ምን እያሉን ነው? አልዳንኩም እያሉ ነው። ለምን የኢየሱስ ምልጃ የሚያስፈልገው? ለዳኖ ነው። ለምሳሌ ሮሜ 8፥34 ላይ ሐዋርያ ጳውሎስ ምንድን ነው ያለው? ስለ እኛ የሚማልደው ነው ያለው አያችሁ ራሱን ጨምሮ እኮ ነው ስለ እኛ የሚማልደው። ስለዚህ ኢየሱስ የሚማልደው ለማን ነው? ለአማኞች ነው። ይህን ህብረት ይህን ህብረት ለማስቀጠል ከእሱ ጋር ያለን ግንኙነት ለማጠንከር ምን ያደርጋል? ስለ እኛ ያማልዳል። ስለ እኛ ያማልዳል። አያችሁ። ስለዚህ እኛ አንጠፋም ብለን በድፍረት የምንናገረው ለምንድ ነው ከተባለ ኢየሱስ ሊቀካኔ ነው፣ ጠበቄ ነው አማላጄ ነው በሰማይ የኔ ወኪል ስላለ ነው ስላለ ነው። ስለዚህ እርግጠኛ የምንሆነው ለምንድን ነው ካላችሁን እርግጠኛ የምንሆነው ኢየሱስ ስላለን ነው። ሌላ ነገር እኮ አይደለም። እናንተ እርግጠኛ መሆን አልቻላችሁም የወደፊቱን አናቅም ነው የምትሉት? እኛ የወደፊቱን እናቃለን። ለምን ከፍለፊታችን ያለው ሊቀ ካህናችን ስለሆነ ሊቀበለን ዝግጁ ስለሆነ እስጢፋኖስን አታዩትም እንዴ እስጢፋኖስ እኮ ሲወገድ ምንድን ያለው ጌታ ኢየሱስ ወይ ነፍሴን ተቀበል ያለው አያችሁ እስጢፋኖስ መድረሻውን ያውቃል እኛም መድረሻችን እናውቃለን ክርስቲያን ከሌላው ሃይማኖት የሚለያት ነገር ይሄ ነው መነሻችን ብቻ ሳይሆን መድረሻችንም እናውቃለን ለምን መንገዱ ኢየሱስ ነው በእርሱ ከሄድን ሁሌም ወደምንናፍቀው አባታችን ወደ እግዚአብሔር ዘንድ እንደርሳለን ለምን ከተባለ የልጅነት ስልጣን የልጅነት መብት ተሰጥቶናል። የምስራችም ያሰኘው ወንጌልን ለዚህ ነው። አያችሁ ኢየሱስ ክርስቶስ ስለ ኃጢአታችሁ ሙቷል። ኢየሱስ ክርስቶስ እናንተን ለማጽደቅ ከሙታን ተለይቶ ተነስቷል። የአብ ፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ ህብረት ከሁላችን ጋር ክርስቶስ ስለን ምሕረት እንድንቀበል እንድናገኝ ጸጋ ወደ ጸጋው ዙፋን ፊት በእምነት እንድንጠጋ